ጠይቀኝ ማፍቀር ግን ፈሪ ያደርጋል እ ፍቅር ትልቁን ትንሽ ጉልበተኛውን ደግሞ ደካማ ያደርጋል ፍቅር ረቂቅ ስሜት ነው እና ቆይ እሷ እኔን እንድትወደኝ ምን ማድረግ ያለብኝ ይኸውልህ አቡሻ አንተ እኮ ያልገባ ነገር ፍቅር አትክልት ነው እንክብካቤና ንጹህ ልብ ይፈልጋል ስለዛ ፍላጎቷን አክብርላት አንቺ ደግሞ ቀሪ ምናምን ትወጫለሽ። አሁን አትክልትና ፍቅር ምን አገናኘው? ጊዜ መች ይሰጣል አንተ

ማን፣ እያማን ነው? ጠፍተሃል። ምን ክላስ ይደብራል። እና ደሞ ሲስተር እንትን፣ እሺ ወርቅ እያገዝኳት አይ ጃምቦና ሁላ ማን እኔ? እኮ ስጠፋ ጊዜ ምን ተፈጥሮ ነው ብዬ እኮ ነው ፈጠነ የተከሰተ። አረ፣ ሁሉ ሰላም ነው። ጀሞ ደግሞ እንዴት ነው? በእናትህ የሌለ እኔ ናፈቀ። ሁሉ ፒስ ናቸው። አረ እነሱ ምን ይሆናሉ? ሁሉ ፒስ ናቸው። ጃምቦና ደሞ ክላስ የሌለ ማርክ እያመለጠ ነው። ብትከሰት ደስ ይለኛል። አራው ግድ ነው ከሰታ፣ በእናትህ። አረ ደሞ ጠይቅሻለሁ፣ እናት እንዴት ነች? በእናትህ የሌለ እኔ ናፈቀች። አረ ምን እየሆንክ ነው? ቤተሰቦች በአንተ እንዲሞን የመጨረሻ ይጨነቃሉ። አንተ አሁን እናት ምናምን አምትላለን? አረ ቡራ፣ አንተ እንኳን ተረዳኝ። እኔ አሁን ፈልጌ ነው ያፈቀድኩት። ደግሞ በሌሎች የሰራሁት ግፍ ነው መሰለኝ እየተቀጣሁት። እሱን ሳይገባኝ ቀርቶ አይደለም ግን ብሩ፣ አንተን በጣም ትልቅ ቦታ የምጠብቀህ እናት አለች። ስለዚህ ጃምቦ፣ ራስን በጣም እያጣ ነው። ወደ ራስ ተመለሰ። አረ ቡራ፣ አሬ ሷ ድረስ አልቻለሁ። በቃ የመጣልኝ አማራጭ ትምህርቱን መግታት

እኔም ስላንተ አንተም ስለኔ እንደማይመለከት የነገርከኝ። ከአሁን በኋላ ስላንተ ሙሉ ስለዛች ጨሪ ማሰብ አልፈለገም። እጅ ሲጀመር ማንም ማንም ድረደኝ ወሬ ብቻ ስማማ ብሩ ምን እሺ ነው? ጃምቦ ይሄን ሰሞን ይሉ ለክላስ እየቀባበጠ ነው። ኧረ ትናንት እሱ ጋር እሄዳለሁ አላልክም? መሄድም አለመሄድም መፍትሄ። ምንድን መፍትሄ፣ ወሰደኝ። አረ ጉርባ አደረጋጁ ምን እሺ ነው? የተፈጠረ ችግር አለ እንዴ? የለም አሰማም እንዴ? አረ በራው ተረጋጋ፣ በሰማንያ እየሾፈርክ ነው። አረ ቶ በእናት እሱ ላይ ለማን ቀበጨሪ ብሉ አይመለከትም ምናምን ጭው ይጫወታል ወይ ነው ብሉ። ለዚህ ነው ማንም ሰው እኮ አሪፍ ሙድ ላይ ካልሆነ እንደዚህ ይናገራል። ቀለል አርገው በቃ። አረ ቀለል አርገው። ለነገሩ አንተ ምን ታውቃለህ? ዝም ብለ ወሬና አቀባበልሽ። አረ ጉራ እያስደበርሽ ደበረን አዎ፣ የሌለ ነው እያስደበርከኛል። ለምን ሲደብር ውሎ ሲደብር አይመሸም? ምን ይመስላል? በእናታችሁ ሰው እንስሳ። አረ በቃ ተፋት። ምን እሺ ነው? የጃምቡን ብድር እኔ ላይ እየተወጣች ነው እንዴ? አረ አይበላም እባክህ። እሻውን በደንብ ስመኝ እነዚያ ሶስት ጨሮች ዛሬ ላናግራቸው ፈልጋ የት እንዳሉ አጣራል። ምን እሺ ችግር አለ? እሱ ምን አገባ? በይ እቃ የተባልኮን ብቻ አርግ፣ በቃ ላጥበት። እስከ በኋላ ያለውን አይራ ሰውቂ። አይይ በቃ ፒስ

አንድ ይቅርታ፣ ሁለታችሁን ምን አናግራችሁ? ስለ ምን ጉዳይ ነው የምናወራው? ባለፈው የጨረሰ መሰለኝ። ምን? እሱ ልንነግርሻ አይደል እንዴ? ሁለታችሁን በደንብ በጣም ወደን ጓደኛዬን እያጠሁት ነው። ምንድን ነው የምትለን? እኛ እሷን ውደዳት፣ አፍቅራት ብለን ነው ኩታራ ማስቀየም ስለማልፈልግ ነው እንጂ እዩ ነበር። ምን ለማንኛውም፣ እንዳፋት አስቢበት። ጃምቦ ትምህርቷን አቁማ እናንተ ዚያትማር ጊዮርጊስ፣ ጭራሽ ልታስፈራራ እየሞከርክ በደንብ ጎረምሶች እንዴት ነው? አለን እንዳልኖርን ኖርን ተቆጠርን እንጂ አህ እንትን በሽተና ነው። ምን ማለት ቅኔ? ምን ሙድ ነው እንዴ? ኧረ ምን? እሺ ነው ብራዘር፣ ፍሬን በጥሳኑ እንዴ ወጣችሁ በሚለው አስበው። በይ ትልቂት፣ ድንቁርን አታስብም እንዴ? ፍሬን ለሶሎ ለመክና ነው። ሻው እዛ በለት። አሁን ምን ሆኖ መክና የሚመስሉ የሚመስል። እስቲ እስቲ እስቲ እንዴ ወይኔ ወይኔ፣ በእዛ በርስ ወደቀ። እዛ በር ደንቆሮን እያመዘዝን አሁን ላጥበል ከእዚህ፣ በእናትህ ምን ላጥበል? ጭራሽ አንቺ ስልበት ሰው ነው እቀሻል

ቢከምር እያመመኝ አልመጣም ነው። ታድጌ ደስ ሲል ምኑ ነው ደስ የሚለው ጅራይ አንቺ ወይ አረ ፈለግሽኝ ምን ሆነሽ አንቺ ደህና ነሽ ወይ እናት ደግሞ ሰው ማሰብ ማሰላሰል አይችልም አረ ጭራሽ ማሰብ ፈልገች ነበር አሁን አታራሳሽ ወደ ገደለው ግቢ እሺ ግን አይደብርሽ ነው ምን ሆነ የሚደብረኝ አሁን እውነቱን ንገሪኝ እ እሱማ እኔ እንደውልሽ ንገሪኝ ሰሊን ትወጂዋለሽ ወይ፣ ሳትወጁ ለአንዴና ለመጨረሻ ጊዜ ንገ እሱን፣ በእናትሽ። ሰሌን ካየሁት ቀን ጀምሮ ነው ለእሱ ያለኝ ስሜት የተቀየረው። በቃ ሰሌን በጣም እፈቅረዋለሁ። እሺ ይነግረሻል ወይ? መንገር ሳይሆን ራሱ ምን አይነት ስሜት እንደሚሰማኝ አታውቂም። እሺ፣ ዋሬት ለምን ሄደ?

ጣጣ የለውም። አንቺ ብቻ ፒሱኝ። እና ደግሞ ለአዲስ ዓመት ምን ታሰብ? አረ፣ ብዙ ነገር ነው የታሰበው፣ ግን ከምነግርሽ፣ ብትይ። አይ፣ ግን እርድናችንን ለጥሩ ነገር ብንጠቀመው ብያስባለ። አረ፣ በጣም ደስ ይለኛል። ብሎ ደግሞ እኔ የምፈልገው እሱ ነው። እና ደግሞ ምን፣ እሺ፣ ከእናት ፋንታ ጋ ያለ ነገር እንዴት ነው? አረ፣ ምንም የለም፣ በቃ ያው ነው። አይ፣ ብሩ፣ ግን ተስፋ እንዳቆርጥሽ። አረ፣ በጭራሽ አልቆርጥም። ደግሞ በአብሳላት የሰሩት ግፍ አሁንም ዋጋ እያስከፈለ። አረ ብሩ፣ ማድረግ ያለብን ነገር አድርጋል። ስለዚህ መጨነቅ የለብንም። አይ ብሩ፣ እሷ ለእኔ ከሆነች አንጻር እኔ ምንም እንዳላርኩ ነው የሚሰማው። አዎ በቃ አንተ አትጨነቅ። በቃ ፊት በቃ ግን የሆነ ነገር ፈጥረን ካለችበት ሁኔታ ማውጣት አለ እስታ። ግን እሺ በቃ አሁን ወደ ቤት ብንገባ ምን ይመስልሽ? አይኝ ጓደኛዬ የምትወደው ልጅ እንታገኘው እያረዳት ቆይ፣ አንቺ ነሽ እኔ ነኝ ያመመኝ? እኔ እርጅ ንገሪልኝ ብዬሻለሁ። አሁን ዛሬ እውነቱን ሳትናገሪ ከዚህ ቦታ እንቅንቅ የለም። እናት ራሔል፣ ምን ተፈጥሮ ነው? በሰላም ነው። ምን መምጣት አልነበረብኝም? አይ፣ ሳትነግሪው ስለመጣችሁ ብዬሽ ነው? አይ፣ በጣም አስቸኳይ ጉዳይ ስለነበረ ነው። እኔ ማለት አንተን በቃ አፈቅራለሁ።